ወይ ወይ ማማር ዛሬ ጨረቃዎች ለየት የት ባለ ቪዲዮ ጠብቁን ብለዋል። እንግዲህ እንጠብቃለን። በሰላም ያስመሸን ማለት ነው። የሌለ ነው፣ የአማሩት አበባም ይዘዋል ዛሬ። የሌለ ነው፣ ለየት ያለ ነው። ማን ነው ለማየት የጓጓ ማለት ነው። የምር በጣም ታምራላችሁ። ሰላም ሰላም። አሰላሙ አሌይኩም ወረህመቱላ በረካቱ ውድና የተከበራችሁ ውድ ውድ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ኔ በጣም ሰላም ነኝ፣ አልሐምዱሊላ አንድ ክርስቲያን ነው ወንድማችን ሰላም ሰላም በያለ በያላችሁበት ሰላማችሁ በዚህ ተረፍረፍ ይበላል የዛሬው የለለ ነው የብሩኬና ሀይሚ ፖስታቸው ማለት ነው ፎቶቸው የሚያምርና የተዋባ ፎቶ ፖስት አድርገውልናል ዛሬ አዲስ ነገር አለ ብለን እንጠብቃለን ኢንሻአላ እና ለቤት አዲስ ከሆናችሁ ላይክ ሼር ሰብስክራይብ አድርጉኝ አበረታቱ የምታበረታቱኝ ከልብ በጣም ነው ማመሰግነው ከልብ ከልብ ማለት ነው እና በሰላም ያስመሸን እንሻላህ እንጠብቃለን ማለት ነው። ያው ቀኑ ይረዝማል እንግዲህ እንደዚህ አጓጊ ነገር ሲፖስትልን እንሻላህ አላህ በሰላም ያስመሸን። በጣም ነው የምታምሩት። አይለያችሁ፣ ፍቅር እስከ መቃብር ያደርግላችሁ ብሩክና ሀይሚዬ ብዙ ወደፊት ማለት ነው። በጣም ነው የምታምሩት የምር የምር። አላ ከክፉ ነገር ይጠብቃችሁ ውድ ቤተሰቦች። ላለ የወድድ ነው ማረጋችሁ ያማኒላ አላ በሰላም ያስመሸን።